ሰላም ጤና ይስጥልን፣ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲቲቪ ዜና ቤተ ክርስቲያንን ይዘንላችሁ ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለው። ተከታተሉን ጥር 14 ቀን 2015 ዓ ከቅዱስ ሲኖዶስ እውቅና ውጪ በተደረገው የኤጲስቆጶሳት ሹመት ላይ ከተሳተፉ አባቶች መካከል ሦስቱ ይቅርታ ጠይቀው ወደ እናት ቤተ ክርስቲያናቸው መመለሳቸው ተገለጸ። መምህር ጌታቸው በቀለ ጥር 14 ቀን 2015 ዓ ም ከቅዱስ ሲኖዶስ እውቅና ውጪ ተሹመው ከነበሩት አባቶች መካከል ሦስቱ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋና እና አባ ኃይለ ኢየሱስ ተስፋዬ ሰኔ 16 ቀን 2017 ዓ ም በይቅርታ ወደ እናት ቤተ ክርስቲያናቸው ተመልሰዋል። ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብና የሸገር አህጉረ ስብከት ሊቀ ጳጳስ የምስኪያ ዙናል መድኃኔ ዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ ባስተላለፉት መልእክት እግዚአብሔር ፈቅዶ እነዚህ አባቶች እሺ እንታዘዛለን ብለው ጥሪ ስለተደረገልን እንመለሳለን ብለው በመምጣታቸው የሚያስደስት ነው፣ እንኳን ደህና መጣችሁ በማለት መልእክታቸውን አስተላልፈዋል። ከዛ ከነበሩት የቀሩት አባቶች ናቸው። ያው እስካሁን በዚያው በየቤታቸው ተጽን ሲጸሉ ቆይቶ ነበርና፣ አሁን እግዚአብሔር ፈቅዶ ሰሞኑን፣ ትናንትም፣ ከትናንት ወዲያም ሳነጋግራቸው ስንነጋገር ቆይተን እነሱም ወደዚህ ለመምጣት አምነው በዛሬ ዕለት እንግዲህ ተነስተው መጥተዋል። እንግዲህ የቀሩት አሁን አንደኛው እንኳን መንገድ ላይ መኪና አጥቶ ነው መሰለኝ። አንደኛው ያው አላገኘናቸውም። እነሱም መንገድ ላይ ነው ያሉት። እነዚህ አባቶች እንግዲህ ብለው ያው እንታዘዛለን በፊትም ቢሆን እኛ ብዙ ለመሄድ ብዙ ቤተክርስቲያንቷን ለመጉዳት አይደለም እና አሁንም ደግሞ ጥሪ ከተደረገልን እንመለሳለን ብለው ነው በዛሬ ዕለት የመጡት። እንግዲህ እንኳን ደህና መጣችሁ ነው የምንላቸው። በይቅርታ የተመለሱት አባቶችም እንደተናገሩት ከዚህ በኋላ በሕገ ቤተ ክርስቲያን በመገዛት የቤተ ክርስቲያንን አንድነት አክብሮ በማስከበር ከቅዱስ ሲኖዶስ ብቻ የሚተላለፈው መመሪያና ውሳኔ ተቀብለን ተግባራዊ እናደርጋለን ብለዋል። ለሕገ ቤተ ክርስቲያን በመገዛት የቤተ ክርስቲያንን አንድነት አክብሮ በማስከበር ከቅዱስ ሲኖዶስ ብቻ የምተላለፈውን ማንኛውም መመሪያና ውሳኔ የምንቀበልና ተግባራዊ የምናደርግ መሆናችንን እየገለጽ ለተፈጠረ ችግር ይቅርታ እንድደረግልን። ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት አባቶቻችን የገነቡት አንድነት በእኛ ዘመን መፍረስ የለበትም። ብፁ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተ ክርስቲያናችሁ በመምጣታችሁ ልትመሰገኑ ይገባል። በእናንተ መምጣት እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። ብፁዕ ጠቅላይ ሥራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተ ክርስቲያናችሁ ወደ አንድነት በመምጣታችሁ እናንተም ልትመሰገኑ ይገባል። ምክንያቱም የምናስበው ነገር ሁሉ ነገ የኛው ነው የኛው ነው። ቤተክርስቲያን ሁሉ ነገር አላት። ነገር ግን አንዳንድ ጊዜ ፈተናዎች ያጋጥማሉ። ምንም አዲስ ነገር አይደለም። ያው አንዳንድ ጊዜ ቤተክርስቲያን የተለያየ ፈተና አልፋ ነው ከዚሁ የደረሰችው ወደፊትም ያው እንግዲህ አርማዋ ሕይወቷ የመስቀል ሕይወት የመስቀል ኑሮ ስለሆነ በዚህ መሰረት ያው ይኖራሉ ፈተናዎች። ግን መንፈስ ቅዱስ ደግሞ ያው አንድነቷን አጽንቶ ያኖራታል፣ ይሰበስበናል። ከተበታተንበት ከተለያየንበት፣ ከራቅንበት መንፈስ ቅዱስ ይሰበስበናል። እና በዚህ ላይ እንግዲህ ያው ጥያቄያችሁም ቤተክርስቲያን ትፈጽማለች ትፈጽማለች በዚህ ሰዓት የተደረገው እናንተ መምጣት እጅግ ሁላችንም ደስ ብሎናል። አማኞች ምእመናን ሁሉ አንድ ስንሆን ነው ደስ የሚላቸው አንድ ስንሆን ነው በእኛ የሚኮሩብን ቃላችንም የሚያዳምጡ አንድነታችንንም የሚያከብሩ አንድ ስንሆን ነው። እና ስለዚህ እናንተንም ልትመሰገኑ ይገባል። በበኩል ያመሰግናለሁ። በመጨረሻም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት ወደ ቤተ ክርስቲያን መምጣታችሁ የሚያስመሰግን ነው። ብፁዕ አቡነ ሳዊሮስ አዲሱ ሥራ አስኪያጃችን የሥራ መጀመሪያቸው ስላደረጉት፣ እናንተም የቤተ ክርስቲያንን ጥሪ ተቀበላችሁ በመመለሳችሁ እናመሰግናለን በማለት አባታዊ መልእክታቸውን አስተላልፈዋል። እስካሁን ድረስ ከወንድሞቻችሁ ተለይታችሁ በመቅረታችሁ እያዘን ነበር፣ በጣም እጅግ እያዘን ነበር። አሁን ወደዚሁ እናንተ መንፈስ ቅዱስ ወርዶ ወደ ወንድሞቻችሁ ወደ አባቶቻችሁ በመደመራችሁ በጣም የሚያስመሰግን ነው። አቡነ ሳዊሮስም ጠቅላይ ስራ አስኪያጅ የስራ መጀመሪያ ስላደረጉት ነገሩን እናመሰግናቸዋለን። በጣም ትልቅ ስራ ነው የሰሩት መቼም ሰው አገናኝ አጥቶ እንደዚህ ሲሆን አገናኝ ሁነው ወደዚሁ ለመመለስ ጥረት ስላደረጉ እናንተም ደግሞ ሳታመነቱ የእሳቸውን ጥሪ ተቀብላችሁ፣ ያው እንግዲህ ስራ አስኪያጅ ናቸው ሁላችንንም ወክለው ነው ወይም ሲኖዶሱን ወክለው ነው የጠየቋችሁ የመጧችሁና በጣም ነው ደስ ያለን ሁላችንም። እንግዲህ መቼስ ዘመን የሚያመጣው ዘመን ይመልሰዋል፣ ጊዜ ያመጣው ጊዜ ይመልሰዋል። ስለዚህ አንዳንድ ጊዜ ችግር ይፈጠራል። ነገር ግን ያንን ነገር የመጣውን ችግር ለመቅረፍ ደግሞ እኛ ራሳችን በያዝነው ኃላፊነት በተቀበልነው ኃላፊነት መመለስ ካልቻል ያው እየከፋ ነው የሚሄደው። እና መቼም ቻለም ምንጊዜም ቢሆን የመከራ ዓለም ናት። እንደምታዩት ነው፣ ብዙ ነገር እየታየ ነው፣ ብዙ ነገር እያየን ነው፣ እየሰማን ነው። ህዝቡ ችግር ላይ ነው ያለው አገሪቱም እና አሁን እናንተም ከወንድሞቻችሁ ከጓደኞቻችሁ ሆናችሁ ህዝብን ብታስተምሩ በቋንቋው በባህሉ ህዝቡን አስተምራችሁ ወደ መልካም ነገር ብትመሩ የቤተ ክርስቲያናችን ደስታ ነው። ስለዚህም እስካሁን ድረስ እናንተም ችግር ውስጥ ቆይታችኋል። እንግዲህ ካሁን በኋላ ያ ቀርቶ ሰላማዊ የሆነ ህይወት፣ ሰላማዊ የሆነ አገልግሎት፣ ሰላማዊ የሆነ ኑሮ እንድትኖሩ ነው። ሁሉም አባቶቻችን ቅዱስስም ይህንን ቸውም የሚጠብቀውና የሚቀበለው ነው እንጂ ምንም ወደኋላ የሚለው ነገር አይኖርም። ስለዚህም እንኳን ደህና መጣችሁ እግዚአብሔር አምላክ ሁላችንም ደስ ብለናል። የቀሩትም አንድ ሁለት ሰዎች እንደቀሩ ይሰማናል። እነሱም እናንተ ደግሞ እነሱ እንዲቀርቡ ለማድረግ ጥረት አድርጉ፣ እንደናንተ እንዲሆኑ ስለዚህ ሁላችንም በእውነቱ ትልቅ ይሄ ነው። በእውነቱ ክርስቲያን ማለት መንፈሳዊ ሕይወት ማለት ይሄ ነው። አንድነት፣ ፍቅር፣ ህገ እግዚአብሔርን ተከትሎ መሄድ፣ ፈሪሃ እግዚአብሔር፣ ቤተ ክርስቲያንን ማገልገል ነው። እንግዲህ የኛ ከኛ የሚጠበቀው በእናንተ መምጣት ብዙ ሰው አሁን ብዙ ያኮረፈ ካለ ሊመለስ ይችላል። እናንተ ብቻ አይደላቸው የመጣችሁት፣ ሰው ከእናንተ ጋር ያለው ሰው ሁሉ አብሮ ይመጣል ወደ እናቱ ቤተ ክርስቲያን ና አሁን ደስታችንን እንገልጸናል። እንግዲህ እግዚአብሔር እንኳን አገናኘን፣ እንኳን ደህና መጣችሁ፣ እግዚአብሔር ይስጥልን። ብፁዕ አቡነ ሳቢሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ ለበርካታ ዓመታት ተዘግቶ የቆየውን ናዝራዊ ሆስፒታል የሚገኝበትን የቤተ ክርስቲያን ይዞታ ጎበኙ። ብፁዕ ጠቅላይ ሥራ አስኪያጁ ይዞታው በአፋጣኝ ወደ ሥራ እንዲመለስ መመሪያ ሰጥተዋል። ሰላም አምባዬ ብፁ አቡነ ሳዊሮስ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ከተማና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ እና ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራ የአህጉረ ስብከት ሊቀ ጳጳስ በአራዳ ክፍለ ከተማ መንበረ ፓትሪያሪክ ቅድስተ ማርያም ገዳም አካባቢ ላይ የሚገኘው ለበርካታ ዓመታት ተዘግቶ የቆየውን ናዝራዊ ሆስፒታል የሚገኝበትን ይዞታ ከመንበረ ፓትሪያሪክ ጠቅላይ ቤተ ክህነት የስራ ኃላፊዎች ጋር በመሆን ጎብኝተዋል። የቤተ ክርስቲያኒቱ ይዞታ ተከራይቶ የተለያየ የሕክምና አገልግሎት ሲሰጥ የነበረ መሆኑ በጉብኝቱ ተጠቅሷል። ሆስፒታሉ በአሁኑ ሰዓት ምንም አይነት አገልግሎት ሳይሰጥ ተዘግቶ እንደሚገኝም ተጠቁሟል። ብፁዕ ጠቅላይ ስራ አስኪያጅ እና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የሆስፒታሉ ይዞታ ያሉትን ችግሮች ተቀርፈው በአፋጣኝ በአዲስ መልክ ወደ ስራ እንዲመለስ ለሚመለከተው አካል የስራ መመሪያ ሰጥተዋል። ብፁዕ አቡነ ሳዊሮስ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ የጉረ ስብከት ሊቀ ጳጳስ የምስካዬ ዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅዱስ ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ በሸገር ከተማ ሀገረ ስብከት የሚገኘውን የሸገር ከተማ ዳላቲ ማረሚያ ቤት ጎበኙ። ብፁዕነታቸው በማረሚያ ቤት ውስጥ የሚገኘው የቅዱስ ዑራኤል ቤተ ክርስቲያን የደረሰበትን የግንባታ ደረጃ ጎብኝተዋል። አያይዘውም የሕግ ታራሚዎችን በማጽናናት ቡራኬ ሰጥተዋል። በተያያዘ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ሰኔ 14 ቀን 2017 ዓ ም በሰበታ ደብረ ኤዶም ቅዱስ ኡራኤል ቤተ ክርስቲያን በመገኘት የተለያዩ የልማት አውታሮችን ጎብኝተዋል። በጾነታቸው በጎብኝታቸው ወቅት የተለያዩ የልማት ስራዎችን መስራት ለአንዲት ቅድስት ቤተ ክርስቲያን አስፈላጊ መሆኑን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት ዋና ስራ አስኪያጅ ሆነው ለተመደቡት ለዶክተር መምህር አካል ወልድ ተሰማ አቀባበል ተደረገላቸው። መጋቢ ምስጢር ሳህሉ አድማሱ ተጨማሪ ሪፖርት አለው። የአቀባበል መርሃ ግብሩ በተከናወነበት ወቅት ሊቀ ትጉኃን እስክንድር ገብረ ክርስቶስ የህዝብ ግንኙነት መምሪያ ዋና ኃላፊ የመልካም ምኞት መልእክት ያስተላለፉ ሲሆን በመልእክታቸው እንደጠቀሱት ዶክተር ቀሲስ አካል ወልድ ተሰማ የሥራ ተነሳሽነት፣ ቅንነት፣ ትጋት ያለው ሥራ በመሥራት የሚታወቁ መሆናቸውን አስታውሰዋል። ሊቀ ትጉሃን እስክንድር ገብረ ክርስቶስ ጨምረው እንደገለጹት በመገናኛ ብዙሃኑ የተሳካ ስራ እንደሚሰሩና በመገናኛ ብዙሃን ቴሌቪዥን ድርጅት ያሉ ክፍተቶችን ይቀርፋሉ ብለን እናምናለን በማለት አብራርተዋል። ተናቦ መስራት፣ ተቋማዊ በሆነ መንገድ ለቤተ ክርስቲያን አገልግሎት መስጠት፣ በሚዲያው ዘርፍ አስፈላጊውን አገልግሎት በመስጠት ረገድም የተዋጣለት ስራ ይሰራሉ ብዬ አምናለሁኝ። እንግዲህ የሚኖሩ የሚቀጣይ የስራ ጊዜያቸው የተሳካና ውጤታማ እንደሚሆንም ተማመናለሁኝ። ከእናንተ ጋር ሆነው ብዙ ስራ እንደሚሰሩ በማመን እንኳን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ድርጅት በሰላም መጡ ላለሁኝ ወደ መገናኛው ብዙሃን ስራውም በጋራ የምንሰራበት እድል የበለጠ የሚስፋፋበት ሁኔታ እንደሚፈጠር አምናለሁኝ። ተባብረን ተጋግዘን ተቋማዊ የሆነ ስራ በመስራት ቤተክርስቲያናችን በዚህ በመገናኛ ብዙሃን ዘርፍ የሚታዩ ክፍተቶችን እንሞላለን በጋራ ብያ አምናለሁኝ። ዶክተር አካልወልድ ተሰማን በቅርበት የሚያውቋቸው የአድባራት አስተዳዳሪዎችም የመልካምነት ምስክርነታቸውን ገልጸዋል። ክቡር ዶክተር አካልወልድ ተሰማ ስለተደረገላቸው ደማቅ አቀባበል ምስጋናቸውን ያቀረቡ ሲሆን፣ የተሰጠኝ ኃላፊነት ታላቅ ኃላፊነት ነው። ቅድስት ቤተ ክርስቲያን ወንጌልን ለዓለም የምትሰብክበት ትልቅ የሥራ ቦታ በመሆኑ ለዚህ ሥራ በመታጨቴ ብፁዓን አባቶችን አመሰግናለሁ ብለዋል። ሥራው ቅንነትን፣ ሙያን፣ የኃላፊነት ስሜትን የሚጠይቅ በመሆኑ የሚቻለኝን አደርጋለሁ ያሉት ዶክተር ቀሲስ አካለወልድ ተሰማ ሁሉም የድርጅቱ የሥራ ኃላፊና ሠራተኞች በኅብረትና በአንድነት ልንሠራ ይገባናል ብለዋል። ዶክተር ቀሲስ አካለወልድ ተሰማ አክለው እንደገለጹት ድርጅቱን በሐሳብ በዕውቀት፣ በማቴሪያል ለማገዝ እንዲቻል በውጭም በውስጥም ላሉ በጎ አድራጊ ምዕመናን ጥሪ አስተላልፈዋል። ብፁዕ አቡነ ማቴዎስ ተምሬ ለዚህ ደረጃ እንዲደርስ ብዙ ያገዙኝ አባቴ በመሆናቸው አሁንም በታላቅ ትሕትና ከእሳቸው ጋር ለመስራት ቃል እገባለሁ ብለዋል። እዚህ ያሳደጉትን ጥሩ መልክ የሰጡትን የቤተ ክርስቲያን መጠሪያ እንዲሆን ያስቻሉትን ጠዋት ማታ የደከሙለትን ሚዲያ አብሬያቸው ሆኜ ከእሳቸው ጋር ሆኜ በእሳቸው ስር እየተላላኩኝ እንዳግዝ በመመረጤ እጅግ በጣም ደስ ይለኛል። በፍጹም የልጅነት መንፈስ፣ የታዛዥነት መንፈስ የሚያስቡትን ነገር በእግዚአብሔር ፈቃድ የብፁዕነትዎን ጸሎት በመተማመን ላገለግል እንደምችል ለብፁዕነትዎ ከልቤ ቃል ልገባ እፈልጋለሁ። በመጨረሻም ብፁ አቡነ ማቴዎስ የብዙኃን መገናኛ ቴሌቪዥን ድርጅት ሊቀጳጳስ የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀጳጳስ ባስተላለፉት አባታዊ መልእክት ዶክተር አካለወልድ ተሰማ የድርጅታችን አምስተኛ ሥራ አስኪያጅ ሲሆኑ የቤተ ክርስቲያናችን አንደበትና ልሳን የሆነው የቴሌቪዥን ድርጅታችን መሆኑን ያብራሩ ሲሆን ዶክተር አካል ወልድ ተሰማ ለዚህ ታላቅ ተቋም ሥራ አስኪያጅ ሆነው እንኳን በደህና መጡ በማለት የመልካም ምኞት አባታዊ መልእክታቸውን አስተላልፈዋል። የሚዲያው ሥራ ፍጥነትና ትዕግሥት ያስፈልገዋል ያሉት ብፁዕነታቸው የሚዲያውን ማኅበረሰብ አንድ አድርጎ ለመምራት ትዕግሥትና ራስን መካድ ያስፈልጋል ያሉት ብፁዕነታቸው የሚዲያው ንብረቶች ዘመኑን ተከትሎ በየጊዜው መቀየር አለባቸው ብለዋል። ባለሙያ በዕድሜ ለጋ ከመሆኑ ጋር ተያይዞ ትዕግሥት ያስፈልገዋል ያሉት ብፁዕ አቡነ ማቴዎስ የሊቃውንት ጉባኤ የቤተ ክርስቲያን ጠበቃ እንደመሆኑ መጠን የሚዲያው ተጠቃሚ እንዲሆን በመልእክታቸው አሳስበዋል። በአቀባበል ሥርዓቱ ላይ ከተገኙት የመምሪያ ኃላፊዎች መካከል የሊቃውንት ጉባኤ በመገኘቱ ደስተኛ ነኝ ያሉት ብፁዕነታቸው የአዲስ አበባ ሀገረ ስብከትም አብሮ ሊሰራ ይገባል ብለዋል። ለምንድነው ሊቃውንት ጉባኤ ሚዲያችን ውስጥ የማይገባው ፕሮግራም የማይኖረው? ሰንበት ትምህርት ቤት አለ፣ ሌላዎች መምሪያዎች በየሰዓቱ የሚፈልጉትን ያስተላልፋሉ። ሊቃውንት ጉባኤ ግን ትልቅ ተቋም ነው። የቤተ ክርስቲያኒቷ ትልቅ ምንድነው አንድ ሰው በሚኖርበት ሰዓት በሰለጠነው ዓለም ጠበቃ አለው። ያ ጠበቃ በሆነው ሁሉ የሚሟገትለት ነው፣ በሆነው ሁሉ ጥብቅና የሚቆምለት ነው። እያንዳንዱ ድርጅትም ተቋም ጠበቃ ያቆማል፣ ችግር በገጠመው ሰዓት ፍርድ ቤት የሚቆምለት የሚከራከርለት። ሊቃውንት ጉባኤ ለቤተ ክርስቲያናችን ትልቁ ጠበቃ ነው። ቤተ ክርስቲያኒቷን ወክሎ የሚነጋገር የቤተ ክርስቲያኒቱ አፈ ጉባኤ ነው። ስለዚህ ይሄ ሊቃውንት ጉባኤ ሚዲያ ውስጥ ከሌለ ሚዲያው እንዴት አለ ሊባል ይችላል? ሁልጊዜ ይህንን እዚህ ላሉት የስራ መሪዎች ይነግራሉ። ሊቃውንትን ጉባኤ አስገቡ፣ ፕሮግራም አውጡ፣ ጋብዟቸው። ይነግሩኛል። ለአንዳንድ የነግረናቸው እንዲህ አሉ ይሉኛል። አይ ቆይኔ ያሴ መጠየቅ አለብኛል። ከነገ ዛሬ ከነገ ዛሬ ስለዚህ ደርሻለው ዛሬ እንኳን መጋቤ ብሎ ይመጡልን፣ በቃ ከዚህ ጀምሮ እንግዲህ ሚዲያችን ላይ ሊቃውንት ጉባኤ አለ። በጣም ደስ ብሎኛል። የሚፈለገውን ነገር ስለ ነገረ ሃይማኖት መናገር ያለበት ሊቃውንት ጉባኤ ነው። እኛ ከውጭ ጎትተን ስለ ነገረ መለኮት ተናገሩልን ማለት የለብንም። ሊቃውንት ጉባኤ የራሱም ፕሮግራም እያዘጋጀ ስለሆነ በዚሁ አጋጣሚ ይህንንም ለማሳሰብ እድል ገጥሞኛል፣ ደስ ብሎኛል። እግዚአብሔር ይስጥልን። ብፁዕ አቡነ ፊልጶስ የቅድስት ስላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀጳጳስ ለ2017 የነገረ መለኮት እጩ ምሩቃን አባታዊ መልእክት አስተላለፉ። መምህር ያሬድ አለሙ ቅዱስ ዮሐንስ አፈወርቅ በቅዳሴው እንደተናገረ በጎ ነገር ተደረገላችሁ፣ የክርስቶስ የበጎቹ መንጋዎች ሆይ በልታችሁ ጠገባችሁ፣ ጠጥታችሁም ረካችሁ፣ በሰላም ወደ ቤታችሁ ግቡ፣ እግዚአብሔር ከሁላችሁ ጋር አይሁን ብሎ እንደተናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት ስላሴ ዩኒቨርሲቲ በ2017 ዓ ም በተለያዩ የስነመለኮት የትምህርት ዘርፎች እጩ ተመራቂ የሆኑ ዘጠና ደቅ መዛሙርት በመንበረ ጸባዖት ቅድስት ስላሴ ካቴድራል በጋራ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። በመጨረሻም ብፁዕ አቡነ ፊሊጶስ የቅዱስ ስላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞ እና ኦሪዞኖች አህጉረ ስብከት ሊቀ ጳጳስ ለዕጩ ምሩቃን አባታዊ መልእክታቸውንም አስተላልፈዋል። በተለይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ በአምስቱ ኦረንቲያል አብያተ ክርስቲያናት፣ በምስራቅ ኦርቶዶክስ አብያተ ክርስቲያናት የነገረ መለኮት ትምህርት የቴዎሎጂ ትምህርት፣ የነገረ እግዚአብሔር ትምህርት፣ የቤተ ክርስቲያን ታሪክ ትምህርት፣ የሥነ ምግባር ትምህርት፣ የዶግማና የቀኖና ትምህርት መጨረሻው መደምደሚያው ማድረግ ስለሆነ ስለ ሥጋውና ደሙ ስለ መናገር፣ ስለ ንስሐ ለማውራት፣ ስለ ነገረ ድኅነት ለመናገር ሰዎችን ወደ እግዚአብሔር መንግሥት ለማቅረብ መጀመሪያ አስተማሪው የተማረው ገለገል ቆይቶ ወደ አገልግሎት የሚወጣው ተመራቂ ከመመረቁ በፊት ሂድ ሆር ሆሮ ወመሃሩ ከመባሉ በፊት ሂድና አስተምር ከመባሉ በፊት እርሱ የተማረውን በተግባር በተግባር በቤተ ክርስቲያኗ ይተገብረዋል። ሥጋውን በልቶ ደሙን ጠጥቶ ሁሉን የቤተ ክርስቲያኗን ሥርዓት ፈጽሞ ለማስፈጸም ነው የሚሄደው። ሁሉን የተማርኩት ይህ ነው። ትናንትና እየተማረ በክርስትናው እያገለገለ እየተገለገለም የቆየ ነበር። ደቀ መዛሙርቱ ከመረቃታቸው አንድ ሳምንት በፊት እንደዚህ አይነት የሥርዓተ አምልኮ የተግባረ እምነት ተግባር እምነት እምነትን በተግባር ነገ የምንናገረውን ዛሬ እየተገበር ዛሬ ትናንትና የተገበርነው ነው። ትናንትና የኖርነውን በቃል ተማርነው በተግባር ደግሞ ዛሬ እያደረግነው ነው። የሁሉ የአገልግሎቱም ሆነ የግልጋሎቱ መጨረሻ ሥጋው ደግሞ መሆኑ ይሄኛው ምዕራፍ የአምስት ዓመቱ ምዕራፍ እነሆ ጨርሰን ለሚቀጥለው ሳምንት ልንመረቅ ነው። ነገር ግን መደምደሚያው ሥጋውና ስጋውና ደሞ ይሁን የሚለውን ተግባር እምነት ነው የፈጸሙት። ስለዚህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ለማስተማር ስጋውን በልተው ደሙን ጠጥተው ወደ ዓለም የገቡትን ሐዋርያት ለመከተል ይህን መስራት ግድ ነበርና ደቀ መዛሙርቱ ይህንን አስበው ሰው አባታችን በዚህ ቀን ከምርቃታችን በፊት በእግዚአብሔር ቤት ትናንት በምናገለግልበት ስንገለገልበት እንገለገልበት በነበረው አሁንም እየተገለገልንበት ባለነው ነው ነገም በምናገለግልበትና በምንገለገልባት ቤተ ክርስቲያን ከሕዝቡ ጋር አብረን ቆመን አስቀድሰን ስጋው ደግሞ ተቀብለን ከዚህ በኋላ ቤተ ክርስቲያን እንድታሰማራ እንፈልጋለን ስላሉ የምሥራቅ ኦርቶዶክስ አብያተ ክርስቲያናትን የኦረንታል አብያተ ክርስቲያናትን ሕግ፣ ሥርዓት፣ ደንብ እዚሁ በዚሁ ተግብረዋል ማለት ነው። እግዚአብሔር አምላካችን ዛሬ በዚህ እንደዚህ ያምራችሁ እንደዚህ በክርስቶስ ተሸልማችሁ የቆማችሁ ደቀ መዛሙርት እግዚአብሔር አምላካችን ተልዕኳችሁን ለመፈጸም ለመረቃታችሁ ቀን በሰላም ያደርሳችሁ። የምዕራብ ሐረርጌ ሀገረ ስብከት ካህናት ማሰልጠኛ ያስተማራቸውን 23 ደቀ መዛሙርት ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀጳጳስ በተገኙበት አስመረቀ። ሙሉ ቀናሰን የስልክ ሪፖርት አላት። የምዕራብ ሐረርጌ ሀገረ ስብከት የካህናት ማሰልጠኛ ያስተማራቸውን ሀያ ሶስት ደቀ መዛሙርት ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። በጭሮ ደብረ ጽዮን ቅድስት ልደታ ለማርያም ካቴድራል ሥርዓተ ቅዳሴው በብፁዕ አባታችን እየተመራ ከተጠናቀቀ በኋላ ክቡር ሊቀ ሕሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ በቤቱ መረቅናችሁ የሚለውን ቃል መነሻ በማድረግ የመግቢያ ንግግር ያደረጉ ሲሆን ማሰልጠኛው 11ኛ ዙር ላይ መድረሱንና የዛሬ ተመራቂ ደቀ መዛሙርት ለአራት ተከታታይ ወራት ትምህርታቸውን በትምህርተ ሃይማኖት ዶግማ፣ በመጽሐፍ ቅዱስ ጥናት፣ በቤተ ክርስቲያን ታሪክ፣ በዓለም መድረክ የቤተ ክርስቲያን ታሪክ፣ የኢትዮጵያ ቤተ ክርስቲያን ታሪክ፣ በመልካም አስተዳደር ሲከታተሉ መቆየታቸውንና በቆይታቸው ስለነበራቸው ጊዜ ሪፖርት ያቀረቡ ሲሆን በመጨረሻም ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልእክት አስተላልፈዋል። የካህናት ማሰልጠኛው ለአራት ወራት የመማር ማስተማር ሂደቱ እንዲከናወን ኃላፊነታችሁን የተወጣችሁ ምስጋና ይገባችኋል። እነዚህ ተማሪዎች ለዚህ የበቁት በእናንተ ጥንካሬ ስለሆነ ኃላፊዎች ምስጋና የሚገባቸው ናቸውም ብለዋል ብፁዕነታቸው። ትምህርት ብርሃን ስለሆነ ለሁሉም የሚያበራ ልዩ ሀብት ነው ያሉ ሲሆን ማሰልጠኛው ከተጀመረ ጀምሮ በርካታ የቤተ ክርስቲያን ልጆች አስተምሮ ያስመረቀ መሆኑን ገልጸው የዛሬ ተመራቂ ደቀ መዛሙርት የቤተ ክርስቲያን ደጅ እንደምትሆኑ እምነቴ ነው ብለዋል። እናንተ አልጫውን ዓለም የምታጣፍጡ ጨው ናችሁ። ለዚህም ብዙ ጊዜያትን አልፋችሁ ፈተናውን ተቋቁማችሁ እዚህ በመድረሳችሁ እንኳን ደስ አላችሁ በማለት መልካም ምኞታቸውን የገለጹ ሲሆን፣ በምርቃት መርሃ ግብሩ ላይ ለተመራቂዎቹ ደቀ መዛሙርት ሰርተፍኬትና በትምህርታቸው ከፍተኛው ውጤት በማምጣት ከአንድ እስከ ሶስት ለወጡ ማበረታቻ ሽልማት በመስጠትና በቃለ ምዕዳን ጸሎት መርሃ ግብሩ ፍጻሜውን አግኝቷል። ዘገባውን ያገኘነው ከሀገረ ስብከቱ ጽሕፈት ቤት ነው። የሰዓቱ ዜናዎቻችን እነዚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥን በኢትዮ ሳት ና በዲኤስቲቪ ከመከታተል በተጨማሪ በዲጂታል ሚዲያ ገጾቻችን መከታተል ትችላላችሁ። በዩቲዩብ፣ ፌስቡክ ቴሌግራምና ሌሎች የዲጂታል ሚዲያ ገጾቻችን ሃሽታግ ኢኦቲሲ ቲቪ እያላችሁ እንድትከታተሉን እንጋብዛለን። ዜናዎቻችን በዚያ በቁ ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር መልካም ቆይታ ይሆንላችሁ።